ስመጣ እርጉሱኝ እኔ መጣሁት፣ ገባሽ ከሌላ ልጅ አለኝ፣ ከመጀመሪያ ባሌ ማለት ነው። እዚህ እርጉሱኝ መጥቼ ያው ወረቀት ምናምን አልነበረም እና እሱ ባለቤቴ ጋር ተለያየን ማለት እሱም ወደ ኤሮፕ ሊመጣ አልቻለም። ከጅዳ ወረቀት እንትን የለም እዚህ እኔ ተፋታሁ ማለት ነው። ስለዚህ ይሄኛው ልጅ ከሳውዲ አረቢያ ወደ የት ነው ያለሽው? ጀርመን። አዎ ሌላ ዜጋ ነው። የእኛ ሆኖ ግን ሌላ ዜጋ ነው። እዚህ ላይ ወደ ሌላ እንዳይወሰዱሻ ሀበሻ ነው። በቃ ከዛ እዚህ መጥቼ ይሄኛው ጋር ብቻሽን ልጅ አምስት ዓመት ቆየውኝ እና እዚህ ሀገር ይሄኛው ጋር እንዴት ብቻሽን ልጅ ታሳድጊያለሽ ከምታሳድጊ ምናምን አሉ። አስተዋወቁኝ። ተዋወቅን። በቃ በትውውቃችን እስኪ ቃል ኪዳን እንሰር ምናምን ተባለ። አይ እኔ እንኳ ከዚህ በፊት እንደዚህ ያው ልጄ ቃል ኪዳን ማሰር እንጠናና በዚህ መሀል ነው፣ እውነት ነው የምነግርሽ፣ እርግዝና ተከሰተ። በቃ እርግዝና ሲገዝት አንድ ቀን ሀገራችን አብረን ገብተን ቤተሰብ ጋር ሌላውን ነገር እናደርጋለን። አሁን ግን ያው በክርስትናው ብለን ምናዊ ነው ጀርመናዊ፣ ሀበሻ፣ ሀበሻ፣ ሀበሻ ያው ግን ማለት እዚህ ጋር ሌላ ብሄር መጥቀስ ስላልፈለግኩ ነው። እና ቋንቋ አልሰማውም ያልኩሽ ለዛ ነው። በቋንቋ አንግባባም ስላልሽኝ የመሰለኝ እሱ ጀርመናዊ ነበር መሰለኝ። ለዛ ነው ማርያም፣ ምን አይደለም፣ ሀቢባዬ። ከዛ በኋላ ይሄ ነገር ተከሰተ። ማለት ልጅቶ ጋር እኔ አናገርኳት። በቃ እኔ ፍላጎት ካለው እኔ ጋር መቀጠል የማይችልበት ነገር ካለ ችግር የለውም። ማለት መጀመሪያ ላይ አግባባቸው እውነቱን ልወቅበት ስለጠረ ብላ ብዙ ማለት፣ የእሱ እንዳለ ዶኩሜንት ላከችልኝ የተጻጻፉትን ምናምን። ከዛ ስጠይቀው ካደ። በቃ ሰው አይተዋወቅ ምናምናል። እስቲ ልለፎ። ለምን እንዲህ እንዳልኩ ልንገርሽ። ይሄኛው ልጄ እንዳይበደል፣ በጣም ነው የሚወደው ገበሽ፣ እንዳባት ተቀብሎታል። ስለዚህ እሱን ሁለት ልጅ ከምበድል ሊየው ብዬ ይቅር አልኩኝ። ይቅር ብለን አብረን መኖር ጀመርን። ከዛ ሀቢባ፣ እስቴት ልቀይር ለስራ ብሎ ወደ ሌላ እስቴት ቀየረ። እኔም ልጆቼን ይዤ ማለት ነው ልጄ ሶስት ዓመት ሆነው እስቴት ቀየረ። ስራ እየሰራ ልጁን ያው በተመቸው ጊዜ እየመጣ እየኖረ ባለበት ሰዓት አንዳንድ ጊዜ ይቅር ብለሽ አንድ ጊዜ ችት ማድረግ የለመደ ሰው መጨረሻም እንትን ይልሽ ነገር አለ። ምንድን ነው የሚባል የሚያጓንፍሽ ነገር አለ። ብዙ ጊዜ ይቅርታ ስቲ አንድ የለመደም ሰው ዋጋ ያስከፍልሻል። ገባሽ ሀቢባ? ከዛ ሄደ፣ ወደዛ ሄደ እየሰራ ባለበት በዓል፣ ኦልሞስት የዛሬ ሁለት አመት መሰለኝ አገር ቤት ሊሄድ ነው። ልጄን ይዤው ሊሄድ ሲለኝ እሺ ይዘኸው ሂድ ቤተሰብ ያየዋል ምናምን አልኩት። ከዛ መልሶ አይ ይቅር እንደውም ኔክስትር ይሄዳለሁ፣ አሁን ድንገት ስለሆነ የሚሄደው የወንድሜም ሰርግ ስላለ ግር ግር ነው ምናምን አለኝ። ኦኬ እሺ ብዬ አገር ቤት ሄደ። ያው ስልክ እየጠበኩ ነበር፣ አባቱን ያገኛል። ትዝ ይለኝ የአመቱ የዛሬ ሁለት አመት የአመቱ ኪዳነ ምሕረት ሀቢባዬ ቡና እያፈላሁ ድንገት ኢንስታግራም ላይ ስከፍት እሱና ወንድሙ በአንድ ቀን አግብተው ቤተ ክርስቲያን ማለት ነው የሰርግ ፎቶ አዩ። ሀቢባ በእውነት ነው የምልሽ፣ ገባሽ። እውነት በቃ የሆነ ውስጤ ልጃ ጠገብ ያለ ናሌላ ሌላ ሀቢባዬ፣ እንደውም ትዝ ይልሻል ባለፈው የሆነ የእርዳታ ሳሰባስበንግ ሊዘኛ ልጄ ሐምሳ ሮ ምናምን ብለሽ አስታወሽው አናግሮሽ ነበር። ቶኪዮት ምናምን ብለሽ ያያ እኔ ነኝ። እና በዚህ አጋጣሚ ከዛ ልጄ በጣም ሾክ አረገ። ማማ ምንድን ነው የማየው ሲለኝ፣ ምንድን ነው የምትይው? ቴሌፎኔን ከፍቼዋለሁ። የሰርግ ፎቶ ነው። ቃል ኪዳን ምናምን አድርገዋል የቤተ ክርስቲያን ማለት አይጠነቀቁልሽም አንቺ እንዳትሰሚ እንኳን እንዳትፖስቱ ብሎ ለቤተሰቦቹ አይናገርም። በፍጹም ሐቢባዬ ስልሽ፣ በዚህ አጋጣሚ ለሴቶች እህቶች የምነግራቸው ነገር ጠንካራ ሁኑ ነው። ገብቶሻል። በቃ እኔ መጠንከር ነው ያለብኝ፣ ሁለት ልጅ እዚህ ጋ እኔ ተሰብሬ ልጆቼ እንዲሰበሩ ስለማልፈልግ። አይተውታል፣ ፎቶ ልዋሽ አልፈለግኩም። አዎ አባ ህትህ አግብተዋል። ይሄ የአባት የሰርግ ፎቶ ነው። ኢትሶኬ ምናምን ብዬ በቃ ውስጤን ተቆጣጥሬ ልጆች ፊት ምንም ላለማለት፣ ወር ሁኖት እዛ ቆይቶ ሲመጣ ደወለልኝተቆጣጠሽ በስልክ እንዴት አልተናገርሽ ምናምን እንዴት ያስችላል? አይቻልማ። የሆነ በዛን ሰዓት ወደዛ ስወደሄደበት ሄደበት አካባቢ በነበረ ሁኔታዎች ቴሌፎን ምናምን አልነበረ እኛ ጋር ኢትዮጵያ እዛ መስመር ስልክ ምናምንም አልነበረም። በወቅቱ ጥሩ አልነበረም። ቅርፈሻል ሁኔታዎች ናቸው። እዚህ ሲመጣ ግን እኔ ራሴ ደወልኩለት። ደወልኩለትና እኔ አንድ ያለጣምጣኢትዮጵያወደጀርመንመጥቶአልነበአገር እስቴት ቀይሮ አላልኩሽ እኮ ከዚህ ቀይሮ ነው ወደመጀመሪ አንቺ ጋ ይመጣም? አትናፍቂውም? ልጆቹ አይናፍቁትም? ወሩ ሙሉ ኢትዮጵያ ተቀምጦ መጥቶ ቀጥታ የራሱ ቤት ይገባል። አይባ እውነት ነው ምልሽ ከዛ ወደዛ ሄደ። ከዛ እኔ ደወልኩለት፣ እንኳን ደስ አለህ አልኩት። የአብርሃምና የሳራ ጋብቻ ያድርግልህ። ፌስቡክ ላይም ራሱ ፎቶ ፖስት ጽፌለት ነበር። እና አንዷ ኮሜንት ስጽፍ እንዴ፣ በጣም ጥሩ ኮሜንት ነው የጻፍሹ አንቺ ማንስ ትለኝ፣ አይኔ እንታቂኛለሽ። ስለ አይኔ ሪያድ ነው የምኖረው፣ የሙሽሮ እህት ነኝ ያለችኝ። እኔ ደግሞ አይ እኔ ደግሞ የልጅ አባት ነው አልኳት። በቃ ምንም እንዴ ልጅ አለው አለች። እኔ ይቅርታ፣ እኔ ልጅ አባት ነው። እስቲ ማረጋገጫ ላኪልኝ አለችኝ። የነበረን ፎቶ ምናም የቤት ላኩላት። ሲመጣ በቃ እንኳን በኮንግራ ኮንግራ፣ የአብርሃምና የሳራ ጋብቻ ያድርግልህ። እኔ በቃ አንተ ፈቅደኸው ከሆነ ያልከው ልጅህን መተህ፣ በተመቸ ሰዓት ልጅህን ና እየው አልኩት። ምን አለ በቃ ኦኬ ምናምን አለ። ብዙም መናገር አልፈለገም። ልክ አመቻችቶ፣ እኛ ጋር ከኔ አንድ ስቴት አለ የአንድ ሰዓት መንገድ የሆነ ሀገር መጣ። እዛ መጣ፣ ኢትዮጵያ ሬስቶራንት ተገናኘን። ልጁ ሲያየው በቃ አንገቱ ባባ ብሎ አለቀሰ። በቃ አቀፎ ምናምን። እሱም ፊት መናገር በል፣ አሁን ሆቴል ያዝና ልጅህ ጋር አብራችሁ ትንሽ ቀን አሳልፉ፣ እኔ ልሂድ ወደ ቤት አልኩት። ልጁ ጋር የተወሰነ ቀን አሳለፈ። ወደዚህ ተመለስኩኝ። እኔ ከዛን ጊዜ ጀምሮ ዋጋ እየከፈልኩ ነው። በእውነት ነው የሚልሽ ሀቢባ ጠንካራ ነኝ። አሁንም ድረስ ለልጆች ዋጋ እየከፈልኩ ነው። ያ የህሊና አንዳንዴ በይቅርታ መሀል ነው የሚልሽ የህሊና ጸጸት እንዲሆንበት ይቅር ብየው ኑሮውን ጀምሮ አመት አልቆየም። አሁንም በድጋሚ ልጁን በቃ አግኝ ለዋለው በስልክ ይደውልለታል። በዚህ መሀል ደግሞ ጠፋ። አድራሻውን አጣሁት። እኔ ጋ ወረቀት ይመጣል ከሆነ የፍርድ ቤት ምናምን ምንድን ነው ሲባል፣ አይ እንደዚህ ሽብር 14 ሺህ የልጅ ማሳደገኛ ጋር ይቆረጣል እና 14 ሺህ ሮ ስላልከፈለ እየፈለግ ነው ነው ኮንታክት ሲሉኝ፣ እኔም እኔ እንጃ ስልክ ደውሎ አያውቅም ቤተሰብም ጋር ስደውል እህቶቹ ውጭ አሉ ሊያገናኙኝ አልቻሉም ምናምን ብዬ መልስ ሰጠው። በዚህ መሀል ተነስቶ ይሄን ሀገር ጥሎ ተሰደደ ማለት ነው ኦልሞስት ስድስት ወር ምናምን አድራሻው ጠፋብን። አሁን ደግሞ አሜሪካ ገባ ብሎ መጨለት ኦልሞስት የዛሬ ወር ደግሞ እህቱ ደውላ ቴሌፎን ቁጥር በጣም ልጁ እናፍቋል ሊያናገረው ይፈልጋልና ና አሜሪካ ያለው በአሁኑ ሰዓት ገብቶ በዚህ በሜክሲኮ ምናምን አቆራርጦ ስለዚህ ልጁን ያገኘው አለችኝ። ገብቶ ሸላዊ ወይ ምን እንድልሽ ነው የምፈልገው እኔ ለእህቶች የምመክረው ይቅር ብዬ እኔ ይቅር ብዬ በእውነት ነው ይቅር ብዬ እንኳ በሙሉ ልቤ ይቅርታ ስት አንዳንዴ ለበደለች ሰው ያን ይቅርታ መሸከም ራሱ አይችልም። እኔ ግን ነፃ ነኝ ሕሊና ኤኒ ታይም ልጄም ብሎ በቃ ለልጆቼ ጥሩና ትሆናለሁ። እሱም በመጣበት ሰዓት ያግን ግን አንቺ ይቅርታ ስት ግን ለዛ ሰው በጣም እንትን ነው የምሰጩ ቅጣት ነው በቃ የሕሊና ቅጣት ገባሽ። ስለዚህ እኔ ብዙ ጊዜ አስባለሁ ገብቼ እንደዚህ ለህቶቼ ማለት አንቺ የማዳም ቤት ታውቂዋለሽ፣ ሀቢባ ብዙ አመት ሳውዲ አረቢያ ከባድ ነው፣ ብዙ ነገር ነው እንትን ያለው እና ከዛ ወጥቼ እኔ ማዳም ቤት መስራቴ ለእኔ አጠንክሮኛል። እንኳን የማዳም ቅመም ሆንኩ ነው የምለው። እዛ ባልሰራ ማዳም ቤት ዋጋ ባልከፍል ኖሮ ምናልባት እዚህ ሁለት ልጅ አላሳድግም ነበር እና በቃ ጠንክሩ ነው ብለሽ መጀመሪያ ይቅርታ ማድረግሽ ትክክል ነው እኔ እስካሁን ድረስ ትክክል ላይ ነው የምለው። ለምን እኔ ይቅርታ ባልል ኖሮ ልጆችን ፍቅር ሰጥቼ ማሳደግ አልችልም ነበር። ሀቢባ ታደርጊልሽ። ግን አብረሽ መቀጠልሽ መጀመሪያ እንዳየሽው ማስረጃ ዶክመንቶች መጥቶ በቃ ልጆችን ያለ አባት ከማሳደግ ይሁን ብለሽ ይቅርታ ማድረግሽ አስናቀሽ፣ የበለጠ ይቅርታ በማድረግሽ አልተቀመጠም ይሄ ሰውዬ። ሄደ ባለገ ማገጠ ጭራሽ አገባ ሳይነግርሽ ገባሽ ለልጆቼ የሚባል ነገር ትክክል አይደለም፣ የሚባል ነገር የለም። ልቡ የሸፈተ ወንድ ልቡ ደጅ የሄደ ወንድ ለልጆቼ ብቲ ለከሌ ብቲ መሄዱ አይቀርም። ለምን ሴሰኛ ነዋ፣ ልክስክስ ነው። አመ የተረጋጋ ህይወት አይኖራቸውም። ልክስክስ ወንዶች። አሁን እሱ አንቺ ሁለት ልጆች ይዘሽ በተረጋጋ ሁኔታ ጀርመን ሀገር ላይ እየኖርሽ ነው አይደል? ያ ሀቢበ እሱ ብቻ ሳይሆን ለመሰለፍ ወረቀት አልነበረውም። ገባሽ ሀያ ምናምን ሀያ ሶስት አመት ሙሉ እዚህ ሀገር ስቀመጥ ወረቀት ስላልነበረው እኔን የቀረበኝ ለዛ ፐርፐዝ ነበር ኢንኬዝ አሁን ላይ ሆኜ ሳየው ገባሽ አይደል እኔ የተረዳሁት እሱን ነው በቃ ልክ ልጁን ወልዶ ዲኤንኤን ምናምን የሚባላለ ለዛ ዲኤንኤን አርገን ልጁ መሆኑ ተረጋግጦ ሁሉን ነገር ፕሮሰስ አለው ያ በልጁ አገኘ ልክ ወረቀቱን በያዘ በእውነት ሀቢባ ልክ ወረቀቱን በያዘ አመት አልሆነውም። አዲስ አበባ ደርሶ መጣ። የዛን ሰዓት መሰለኝ ነገሮችን ትምሎ ልክ በአመቱ ደግሞ አገባ። ሁለት አመት ሳይሆነው አገሩን ለቅቆ ሄደ። አሁንም ተረጋግቶ መኖር ስላለ ልጁ ያሳዝንሻል። እንደምታሽን ጥንቡሳሽን ይውሰድ። በቃ እን ለወረቀት እን ነገር ካራንኝ ቢቲ ግን አንዳንድ ጊዜ እኛ እናት ሆነን አሁን እሷ ይቅርታ ግን ለወረቀት እንደቀረበሽ እንደማያፈቅርሽ ለወረቀት እንደቀረበሽ መቼ ገባሽ? ከተለያያችሁ በኋላ የገባኝ ልክ እኔ የገባኝ በቃ እንዴት ልበልሽ፣ ልክ ልጁ ተወልዶ ትንሽ ፍርድ ቤት ምናምን ፕሮሰስ ነበረው እኔጋ ጋ ከመጀመሪያ ጋ ብቻ እዚህ አገር ያው እዛ ስለሆነ ቃል ኪዳን የሚለው ፕሮሰስ አለው። ልጄ በመጀመሪያ ባለቤት ስም ነበር የሚጠራው፣ እና ከዛ በኋላ ነው ዲኤንኤን ተደርጎ ምናምን የራሱ ፕሮሰስ ወደ አባቱ ስሙ የዘረው፣ እና ልክ እኔ የገባኝ የልጁ ፕሮሰስ እና ወረቀቱ ተስተካክሎ ምናምን እኔ ጋር ሲልኩልኝ፣ እንደዚህ እንደዚህ ና ልኩለካ፣ የቀረበ ለወረቀት ነበር እንዲምን ሲለኝ፣ እንደገባ ልንገርሽ። ወረቀቱን ፕሮሰስ እያደረገ እያለ ልጁ ልውሰደው አለኝ። ከእኛ ወደ ሙንሽን የሚባል ቦታ ነው ያለውና ከዛ በኋላ አይ ጣሊያን ሊሄድ ነው የሆነ ቤተሰብ ታሞብኛል፣ እና የልጁን ዶኩሜንት የልጁን ፓስፖርት ኮፒ ያንቺን እንደዚህ እንደዚህ ላኪልኝ በፖስታ በቃ በዲኤችኤል አለኝ። እኔ ደግሞ ማለት ያው የልጁን ፈልጎት ይሆናል ብዬ እና የሚፈረሙ ወረቀት ስላለኝ የሆነ ፕሮሰስ አለኝ ይሄ ተፈልጎ ነው አለ። በዛ ሰዓት ለካሱ በልጅ ወረቀት ሊያገኝ እንትን እያለ ነበረ ወረቀት እየፈለገ ነበረ ገባሽ ስለዚህ አሁን እሱ ያንም እኔ ወረቀት ዶኩሜንቱን ሀቢባ ስልክለት እሱ ለካ ጨራርሶ ነው ወረቀቱን ይዞ ጣሊያን ብሎ ኢትዮጵያ ሄዶ እኔ እንደውም አዲስ አበባ መሆኑ ሁሉ አላወቅኩም ሲደውልልኝ እንዴት ነህ ጣሊያን ብሎኛል ነበር ስለሆነ በቃ ሀሳቤን ቀይሬ ምናምን አለኝ አሁን ቶሎ ብሎ አሁንም ከዚህ ሀገር ቶሎ ብሎ የወጣበት ምክንያት ምናልባት እኔ በልጁ ወረቀት ላኩልኝ ማንሳት ይችላለሁ መሳብ ይችላለሁ። ኬዙን ገብቶሻና ወረቀት ሲልኩልኝ እኔ አልኳቸው፣ የልጅ አባት ነው። የትም ይሁን የትም፣ ሕሊናው ይውቀሰው። መንግስት አድርግ የሚለውን ያደርጋል። ወዶ ሳይሆን በግዱ፣ ህግ ትንሽኛ ጋር ጠንከር ያለ ነው። ከዛ ውጭ ግን እኔ እሱ ጋር ምንም ምንትን የምልበት ነገር የለኝም። ገብቶሻል አረ እሱን የምከስበት የምንከሰስበት ነገር የለኝም ብዬ ያ እና ያጋጥማል። እና አንዳንድ ጊዜ አንዴ የችት ማድረግ የለመደ ሰው ወይም አንዴ መካዴ የጀመረ ሰው ወይም አንዴ የሆነ ነገር ማድረግ የጀመረ ሰው ይሄ ተስተካክሎ አብሮ ይኖራል፣ ምናምን ብሎ መገመት በፍጹም አይታሰብም። ያሳዝናል። በጣም ተጠቅሞብሽ ሄደ። ኤኒዌይ ግን ሰው ላይ ተጠቅሞ ተረማምዶ የሚሄድ ሰው መቼም አይቀነውም። እድሜ ልኮ ነው የተረጋጋ አይኖርም። አሁንም እኮ እዛም ገብቶ እኮ ያው ጣቂ ያልሽ አሜሪካም ገብቶ ኦልሞስ ከገባ ሁለቶ በዚህ ወር ውስጥ እዛ ደግሞ ያለውን ነገር ውጡ እየተባለ ነው። ምን ወረቀት የለውም ምን የለውም። በሜክሲኮ አድርጎ ነው የገባው። ሁሌ እንትን እንዳለ ነው የሚኖረው። ወረቀት የለውም ታዲያ። ግሪን ካርድ የለው ምንም የለውም። ስለዚህ ሁሌ እንደተቅበዘበዘ ነው የሚኖረው። አዎ አረ፣ እኔ አይደለም ሀቢባ፣ እንኳን ያገባሱ አለሁ አለም ይሄ እኮ እንትን ነው እኮ ነሲብ ጉዳይ ነው። በቃ አልሆነም፣ ግን ልጁ ያሳዝንሻል። ገብቶሻል። አሁን ልጁ በቃ እዚህ ደግሞ ማለት እናት አክስቴ የለሽ፣ ዘመድ የለሽ፣ እኛ ጋር ብዙ ሀበሻ አንዱ ጋር ለመገናኘትም ያለው ነገር ረጅም ነው እና ልጁ አሁን ይናፍቃል። ብዙ ነገር ትራፔ ምናምን ያው ትምህርት ትሪት ይደረጋል እና እኔ እህቶቼን የምመክረው በዚህ አጋጣሚ አንችን የማመሰግንሽ ሀቢባ፣ በእውነት ለብዙ ሰው ጠንካራ ሆነሽ ለብዙ ሰው እህቶቻችን የትም ላለ ነው የምትመክሪ፣ የምታጠነክሪ ነሽ እና እኔም እህቶቼን የምመክራቸው በቃ ጠንካራ ነን ማለት እኛ የማዳም ቅመም እዛ ተፈትነን ባንወጣ ኖሮ ይሄንን ነገር አንቋቋመውም ነበር። ገባሽ? ለምን እርጉዝ ነሽ ወልደሽ በአምስት ቀንሽ ነው ሱፐር ማርኬት የምትሄጂው። ተኝተሽ መረስ ምናምን አናውቀውም። እኔ በአምስተኛው ቀኔ ነው በእውነት አቢባ በአምስተኛው ቀኔ ወጥቼ ሱፐር ማርኬት የሚበላ ልገዛ ሄድኩ። ሩቦኝ የመጀመሪያ ልጅ ሰወልድ ደግሞ እኮ አንዳንዴ አረብ ሀገር ይሻላል አበሻ ስለሚበዛ ላይክ ስራ ፈትም ስለሚበዛ ብዙ ሆኖ ተውሎም ስለሚኖር ይረዳዳል። አውሮፓ ግን ላይ ሁሉም ቢዚ ስለሆነ ማንም ለማንም ጊዜ የለውም እና ኢጃዛ ቤት የለ እንደዚህ ምን የለ ተሰብስባችሁ አትኖሩ። ሁላችሁ መንግስት በሰጣችሁ በየቤታችሁ በራችሁን ዘግታችሁ ነው የምትኖሩት ምናምን እና ከባድ ነው በጣም። አንዱ ከአንዱ ውስጥ አንዱ ውስጥ ነው ከባድ ነው። ዋጋ ያስከፍልሻል። አሁን ምልሽ አሁን አልፎ ነው የምነግርሽ ያለሁት። እኔ እዚህ ስገባ የመጀመሪያ አራት ወር እርግሱኝ ከጅዳ እዚህ ስመጣ በቃ በቢዝነስ እዚህ ገብቼ ከዛ በኋላ ቢዝነስ እንደዚህ ማለት አስራ አምስት ሺህ ዶላር ምናምን ተከፍሎ ነው እዚህ የገባሁት። አርባ ሺህ ሪያል በዛ

አርባ ሺ ሪያል ምን ነው አንቺ? ብዙ እኮ ነው። አርባ ሺ ሪያል። ያው ቀጥታ ነው የምትገቢዋ። ከጅዳ ትራንዚት ኡጋንዳ ብቻ ነው የምታረጊው፣ ከዛ እዚህ ነው የምትገቢ። እና ግን እንደዚህም ተብለን ገብተን፣ እንደዚህ ቤት ይሰጣቸዋል። ከዛ ቀጥታ እኔ እርጉሱ ሪፊውጅ ካምፕ ነው ያስገቡኝ። አጠብቂውም እንዲ ያገኛለው ብለሽ አጠብቂውም። ከዛ በአምስት ወሬ ወለድኩኝ። ግን ይመልሱኛል ብለሽ አልፈራሽም? ይህንን ያህል ብርም እንኳን ከፍዬ በፕሌን ስለገባው አሻራ ተገኝቶብኝ ይመልሱኛል ድረስ ሳውዲ አረቢያ ብለሽ አልፈራሽም? አርባ ሺ ሪያል አውጥተሽ ስትከፊ አሻራ ምናምን እንትን አላልኩም። ሐቢበይ አሻራ ምናምን አልተነሳው። የራሱ አገባቡ ወዲያው። ከፕሌን ስትወርጂ ካምፕ የሚያስገቡሽ ከሆነ እኮ እነሱ አሻራ ያነሱሻል አለ እንዴ? አዎ፣ እዛ አሻራ አነሱኝ። ግን እኔ ምንም ያገኙብኝ የለማ። የጀርመን ኤምባሲ ገብቼ የተመታልኝ ነገር የለማ አሻራ ማለት እኮ በፕሌን ስትሄጂ ኤርፖርት ላይ የሚደረገው አሻራ አለ እንዴ? ጀርመን ኤምባሲ ገብተሽ ቪዛ አፕላይ አላረግሽም? አላረኩ። መንገዱ የተለያየ ነው። ኡጋንዳ ከዛ ኡጋንዳ ማለት ከጅዳ ኡጋንዳ ከኡጋንዳ እዚህ ነው የመጣሁት። እና ይዞሽ የሚሄድ ሰው ያው ከፊልሽ ነው። ዜን ነገር እዚህ ጋ እናውራ። ለዛ ነው እኮ ሀቢባዬ እና የምልልሽ ነው መጠንከር። ከማዳም ቅመም ነው የተማርኩት፣ ገባሽ? ከዛ ወለድኩኝ ብዙ ሰው አላቅም። በአምስት ቀኔ በቃ እራበኝ። አንድ ቀን አስታውሳለሁ፣ አምስት ልክ አምስተኛ ቀኔ ላይ ሆስፒታል በሶስተኛ ቀን ወጣው፣ አራት ቀን ዳቦ ልገዳ በቃ በአምስት ቀኔ ወጣ ወጣው። መታረስ አላውቀውም፣ እና ጠንክሩ ነው የምለው። እኔ ሀቢባ በእውነት ለአንቺ በጣም ከልቤ የማመሰግንሽ በእውነት ነው ምልሽ፣ ብዙ ጊዜ እድሉን አላገኘሁትም እና እህቶቻችን እዚ አንቺ ምስ የምታደርጊው የምታዋያቸው የብዙ ችግር አንቺ ራሱ አንድ ፊዚዮትራፒ ነው የምሰጫቸው ያለው። አንድ በቃ እንዴት ልበልሽ፣ የጭንቅላት ምክር አይዟችሁ ለማለት ራሱ አንቺ በእውነት በእያንዳንዱ አንቺ በምትናገሪያቸው ቃላት ውስጥ እኔ ሁሌ በቃ እግዚአብሔር የሆነ የሰጣት ፓወር አለ ገብትሮ ሳይኮሎጂ፣ አንቺ ሁልጊዜ የሰው ችግር መስማት ራሱ ትልቅ ጸጋ ነው፣ እውነቴ ነው። እሱን ለማግኘት እኛ በሳይንስ ተደግፎ እዚህ ሳይኮሎጂስቶች አሉ ምናምን። አሁን ልጅ እንኳ አባቱን ይናፍቃል እና ብዙ ነገር ሲናገር እንኳ ለዚህ ተብለው የተመደቡ ራሱ እዛ ሄደን እንኳ ብዙ ነገር ነው የሚሰጣቸው ተከፍሎ፣ ማለት ነው። ቀላል እንዳይመስልሽ፣ አንድ ፊዚዮቴራፒነት ሲደረግ ተከፍሎ። ስለዚህ አንቺ የምታደርጊው ነገር ለጊዜው ብዙ ዋጋ ያስከፍልሽ ይሆናል። ብዙዎች ለጊዜው አንቺ ጋር ገባሽ። ስለዚህ እኔ አንቺን ማመሰግንሽ ከምንም በላይ አሁንም ጨምሮ እግዚአብሔር ኃይል ይስጥሽ ብርታት ይስጥሽ። አቢባ በጣም ነው የማመሰግንሽ ከልቤ። የብዙ ህቶችን እንባ ስለምታብሺ ብዙ እና ለአንቺ እኔ የልጆች እሻአላ የልጆች እናት ያርግሽ። በቃ በርቺ ነው የምለው እሺ እናቴ። በጣም አመሰግናለሁ።